የአማራ ህዝብ ሰላምን በማጣት ዓመታት ከወራትን ተሻግሯል። በእነዚህ የግጭት ጊዜያትም የክልሉ ማህበረሰብ ግጭቱ እያደረስ ያለውን ጉዳት በማንሳት ሰላምን እንሻልን እያለ ባገኘው አጋጣሚ ሁሉ ሀሳቡን እየገለጸ ይገኛል። የሚያልቀው ወይና ብር አንጣ ተብሎ ወይና ተብሎ የሆነ ነገር አንጣ ተብሎ ካላመጣህ ደግሞ መገደል፣ መደብደብ፣ ገጠር ላይ መኖር አልተቻለም፣ ሰርግ መደረግ አልተቻለም፣ ማህበራዊ ኑሮ መኖር አልተቻለም። አንዳንዶች የሀብት ማካበቻ አድርገውታል። የክልሉ ህዝብ በርካታ የህዝብ ጥያቄዎች ይኖሩታል። ነገር ግን እነዚህን ጥያቄዎች ከጦርነት ይልቅ በሰላማዊ መንገድ በውይይት እንዲፈቱ ጥረቶችን ማድረግ እንደሚገባም የህዝቡ አስተያየት ነው። እኛ ራሳችን የአሁኑን ትውልድ በሰላም ገብቶ እንዲወታ፣ በሰላም ሰርቶ እንዲያርፍ እያንዳንዳችን በአይነ ቁራኛ እየተከታተለ የኛውን አካባቢያችን በሰላም እናስጠብቀው። መንግስት ሊመልሰው የሚገባ ብዙ በርካታ ጥያቄ አለ። በጣም ብዙ ምናልባት ሊመስል ይችላልኝ። በጦርነት ግን ምንም መፍትሄ ያለ አይመስለኝም፣ እኔ እንደ ራሴ ማለት ነው። በታጠቁ ኃይሎችና በመንግስት መካከል የተፈጠረውን የሀሳብ ልዩነት በድርድር እንዲፈታ ለማመቻቸት የተቋቋመው የክልሉ የሰላም ካውንስልም የጀመረውን ስራ አጠናክሮ መቀጠሉን እየገለጸ ይገኛል። ምቹ ሁኔታ በመፍጠር ረገድ የራሱን መንገድ ጀምረዋል። ይህን መንገዱን ዳር ለማድረስ ደግሞ እስከ መጨረሻው ድረስ ይሄ ሰላም እስከሚመጣ ችግሮች እስከሚፈቱ ሁለቱም ወገኖች ተቀራርበው ውጤታማ እንዲሆን ከማድረግ አኳያ እንንቀሳቀሳለን፣ ገፍተን እንሄድበታለን። መንግስትና ህዝቡ እያቀረቧቸው የሚገኙ የሰላም ጥሪዎችን የተቀበሉ በሺዎች የሚቆጠሩ ታጣቂዎችም ወደ ሰላም በመምጣት መደበኛ ህይወታቸውን የጀመሩም አሉ። እየተዋጋ ያለሁት ወንድሜ ጋር ነው። የሞተ ያለው ወንድሜ ነው። የሞተች ያለቻት እህቴ ናት። ከዛ አሁን ዓላማው ሲገባን እውነታው ሲገባን ግን አሁን ወደ እውነቱ ተመልሰን ወደዚህ ተቀላቅለናል። እንግዲህ ባልሆነ ፖለቲካ ተሸውደን በርካታ ድህነት ውስጥ ገብተናል። ሁልጊዜ ጥይት ተወራውረን የምናመጣው ለውጥ ከሳራ ብቻ ነው እንጂ ሌላ ለውጥ ያየነው ስለሌለ ልማታችን ብናለማ ይሻላል ብዬ ምልክት አስተላልፋል። ከሰላም ጥሪዎች ባሻገርም በክልሉ በሁሉም አካባቢዎች ህዝቡን ያሳተፉ ህዝባዊ ውይይቶች ተካሂደዋል። በዚህም ማህበረሰቡ ለሰላም ያለውን ፍላጎት አሳይቷል። ትምህርት ለእውቀት ትምህርት ለብልጥግና ነው የሚለው ትምህርት ሳሁን አበረ ሳሁን መንገዱን ጠብቀ መዝራት መግደል አይደለም። ይህን ተከትሎም አሁን ላይ በክልሉ አንጻራዊ ሰላም ታይቷል። አሁን ምስጋና የሆነው ሰውም እየገባው ቀላ ሰላሙ ይስፋ እያለ ይሄንም የሚጠቅመን እያለ እየተናገረ ነው። አሁንም መስፋት ያለበት ይሄ ነው። ከበፊቱ አንጻር ይሄው አሁን ቢያንስ ጥሩ ነው፣ የተሻለ ነው። በክልሉ የተገኘውን አንጻራዊ ሰላም በማፅናት ረገድ ሁሉም የበኩሉን ሊወጣ እንደሚገባም ተጠቁሟል።